አትፈልጉም እንዴ? ሰውን ሰው ሲጠፋ ሰው አይፈለግም። እንደ ምን ሆናችሁ ነው ቀሞቺ የቀሞቺ እንፈላለግ፣ ረተው ረተው እንፈላለግ። እና መጥቼላችሁ አለው። እንግዲህ ወደ ስንት ወር ልበላችሁ? ሶስት ወር ነው አራት ወር ከራመዳን በፊት ከራመዳን በኋላ ወደ ዩቱብ ቻናል አልመጣውም፣ ቪዲዮ አለቀኩም። እና ትንሽ ቅጣትም ነበረብኝ፣ ሞኒያስ ቶቢኝ ነበር። አሁን እንግዲህ ተመልሻለሁ ማለት ነው። ተናፍቃችኋል። ሞኒን መልሶልኛል። አልሐምዱሊላ። እንኳን ደስ ያለሽ፣ ኮንግራጁሌሽን በሉኝ። ኮንግራጁሌሽን ትሉ የበሉኝ። እንግዲህ እስቲ የኔ ፋሚሊዎች የምትወዱኝ ማለት ነው፣ መወዳችሁ እንኳን ደስ ያለሽ፣ ኮንግራጁሌሽን በሉኝ። ተመልሷል እንግዲህ። ያው እስቲ አሁን ደግሞ ወደ ዩቱብ መተን ሮጥ ሮጥ ሮጥ እንላለን። እንግዲህ እንደ በፊቱ ማለት ነው፣ ይከብዳል። በሶቪየት ይከብዳል፣ ስራ ጋር ይከብዳል። ለዚህ አስጠላኝ ሞኒ ሲነሳ ደግሞ በጣም ይደብራል። ያስጠላል። ከስራ ጋር ያውም ሸበካ የለኝም፣ ዳታ ነው የምጠቀመው። ምን አስጨነቀኝ መሆን የለም ብዬ ጠፋውኝ ይላቸኋለ ውዶቼ። ራመዳንም መጣ፣ ከራመዳንም ጋር ክለስ ፍትፈታ ሁሉ አስጠላ። ምን እንደሚፈትፈት ራሱ አላቅም፣ ፍትፈታ ራሱ ጠፍቶብኛል። አንዳንዶች እስቲ ንገሩኝ፣ በውስጥ ምን እንደሚፈተፍት አላቅም። እና ብሩኬ ና ሀይሚ ጨረቃ ፋሚሊ ይዤ የላችሁ መጥቻ ያለው ብሩኬ ቪዲዮ ለቀዋል እንግዲህ ዳኒ ምናምን ጋር እንግዲህ ቡጥቡጥ ነው ቡጥቡጥ ድብድብ ድብድብ ሀይሚዬ ልታገራግል እንግዲህ እየሮጠች ነው። እና ያው መጨረሻው ፕራንክ ነው ውዶቼ። የጨረቃ ፋሚሊ የሀይሚና ብሩኬ ወዳጅ የሆናችሁት ፕራንክ ነው፣ ፕራንክ ነው፣ ፕራንክ ነው ላችሁ። ያለ ውዶቼ ላይክ ሼር ማረጋችሁን አትርሱ። ቻናል ይደክመዋል። ላይክ፣ ላይክ፣ ላይክ፣ ላይክ አርጉልኝ። ላይክ ብዬ በአክብሮ ጠይቃችኋለሁ ላችኋለሁ ውዶቼ። ሼር ባታረጉ እንኳን ላይክ አርጉልኝ። ደክመዋል እንግዲህ ደክሞዋል ሙቷል። ሶስት ወር የተጣለ ቻናል ነው ከረመዳን ጋር አስቡ። እና እንደዚህ እላችኋለሁ ውዶቼ ተናፍቃችኋል፣ እውነት ነው። ዩቱብ መንደር ራሱ እየመጣው አይደለም እየገባው እያየው ራሱ አይደለም፣ ተጠፋፋን። እላችኋለሁ ውዶቼ እንግዲህ አሁን ብቅ ብዬ ያለው ላይክ፣ በላይካችሁ አበረታቱኝ፣ እላችኋለሁ ውድ የሀገሬ ልጆች። አለ ሀገራችን ሰላም ያድርገው፣ በአላ በሰላም ወደ ሀገራችን ይሰብስበን፣ ሀገራችን ገብተን ደግሞ ምንሰራበት አላ ያድርገን ብላችኋለ። ውዶቼ በሌላ ቪዲዮ እስከምንገናኝ፣ አሰላሙ አሌይኩም ወረህመቱላሂ ወበረካቱ